ምዕራፍ አስራ ስምንት ዮቶር ሙሴን እንደ መከረው የምድያም ካህን የሙሴ አማት ዮቶር እግዚአብሔር ለሙሴና ለሕዝቡ ለእስራኤል ያደረገውን ሁሉ እግዚአብሔር እስራኤልን ከግብፅ እንዳወጣ ሰማ። በዚያ ጊዜ የሙሴ አማት ዮቶር ትቷት የነበረውን የሙሴን ሚስት ሲፓራን ሁለቱንም ልጆቿን ወሰደ። የአንደኛውም ስም ጌርሳም ነበር፣ አባቱ በሌላ ሀገር ስደተኛ ነበርኩ ብሏልና። የሁለተኛውም ስም አላዛር ነበር፣ የአባቴ አምላክ ረዳኝ ከፈርዖንም እጃዳነኝ ብሏልና የሙሴ አማት ዮቶርም ከልጆቹና ከሚስቱ ጋር በእግዚአብሔር ተራራ አጠገብ በምድረ በዳ ወደ ሰፈረ ወደ ሙሴ መጣ። ሙሴንም እነሆ አማት ዮቶር ሚስትህም ከእርሷም ጋር ሁለቱ ልጆች መጥተውልሃል አሉት። ሙሴም አማቱን ሊገናኝ ወጣ፣ እጅ ነሳው፣ ሳመውም፣ እርስ በርሳቸውም ሰላምታ ተሰጣጡ፣ ወደ ድንኳኑም ገቡ። ሙሴም እግዚአብሔር በፈርዖንና በግብፃውያን ላይ ስለ እስራኤል ያደረገውን ሁሉ በመንገድም ያገኛቸውን ድካም ሁሉ እግዚአብሔርም እንደ አዳናቸው ለአማቱ ነገረው። ዮቶርም እግዚአብሔር ያደረገላቸውን ቸርነት ሁሉ ከግብፃውያን እጅና ከፈርዖን እጅ እንደ አዳናቸው ሰምቶ በሁሉ አደነቀ። ዮቶርም ከግብፃውያን እጅና ከፈሮን እጅ ሕዝቡን ያዳነ እግዚአብሔር ብሩክ ነው። እግዚአብሔርም ግብፃውያን ከሚመኩባቸውና ከሚገዙላቸው አማልክት ሁሉ እንዲበልጥ አሁን አወቅኩ አለ። የሙሴ አማት ዮቶርም የሚቃጠል መሥዋዕትንና ሌላ መሥዋዕትን ለእግዚአብሔር ወሰደ። በእግዚአብሔር ፊት ከሙሴ አማት ጋር እንጀራ ሊበሉ አሮንና የእስራኤል ሽማግሌዎች ሁሉ መጡ። የዳኞች መሾም እንዲህም ሆነ። በነጋው ሙሴ በሕዝብ ሊፈርድ ተቀመጠ። ሕዝቡም በሙሴ ፊት ከጠዋት እስከ ማታ ድረስ ቆመው ነበር። ዮቶርም ሙሴን በሕዝቡ ላይ የሚያደርገውን ሁሉ አይቶ እንዲህ አለው፣ ብቻን ተቀምጠ በሕዝቡ የምታደርገው ይህ ምንድነው? ሕዝቡ ሁሉ ከጠዋት ጀምሮ እስከ ማታ ድረስ በዙሪያ ቆመዋል። ሙሴም አማቱን፣ ሕዝቡ ከእግዚአብሔር ፍርድ ለመጠየቅ ወደ እኔ ይመጣሉ። ነገርም ቢኖራቸው ወደ እኔ ይመጣሉ። በዚህና በዚያ ሰውም መካከል እፈርዳለሁ የእግዚአብሔርንም ሥርዓትና ሕግ አስታውቃቸዋለሁ አለው። የሙሴ አማትም አለ፣ አንተ የምታደርገው ይህ ነገር ትክክል አይደለም። አንተ፣ ከአንተም ጋር ያለውን ሕዝብ ትደክማላችሁ። ይህ ነገር ይከብድሃል። አንተ ብቻህን ልታደርገው አትችልም። አሁንም እመክረሃለሁና ስማኝ። እግዚአብሔርም ከአንተ ጋር ይሆናል። አንተ በእግዚአብሔር ፊት ለሕዝቡ ሁን። ነገራቸውንም ወደ እግዚአብሔር አድርስ። የእግዚአብሔርን ምሥራቱንና ሕጉን መስክርላቸው፣ የሚሄዱበትን መንገድ የሚያደርጉትንም ሥራ ሁሉ አሳያቸው። አንተም ከሕዝቡ ሁሉ ኃያላን ሰዎችን፣ እግዚአብሔርን የሚፈሩትን እውነተኞች ሰዎችን፣ ትዕቢትንም የሚጠሉ ሰዎችን ፈልግ ከእነርሱም የሺ አለቆችን፣ የመቶ አለቆችን፣ የአምሳ አለቆችን፣ የአስር አለቆችን ሹምላቸው። በሕዝቡ ላይ ሁልጊዜ ይፍረዱ። የከበዳቸውን ነገር ወደ አንተ ያምጡ፣ ቀላሉን ነገር ሁሉ እነርሱ ይፍረዱ። ያቃልሉልሃል፣ ይረዱሃልም። ይህንንም ቃሌን ብታደርግ እግዚአብሔር ያበረታሃል፣ መፍረድም ትችላለህ ሕዝቡም ሁሉ በሰላም ወደ ስፍራው ይመለሳል። ሙሴም የአማቱን ቃል ሰማ፣ እንዳለውም አደረገ። ሙሴም ከእስራኤል ሁሉ ችሎታ ያላቸውን ሰዎች መረጠ። በሕዝቡም ላይ የሺህ አለቆች፣ የመቶ አለቆች፣ የአምሳም አለቆች፣ የዐሥርም አለቆች አድርጎ ሾማቸው። በሕዝቡም ላይ ሁልጊዜ የፈረዱ የከበዳቸውንም ነገር ወደ ሙሴ አመጡ። ቀላሉንም ነገር ሁሉ ግን እነርሱ ፈረዱ። ሙሴም አማቱን አሰናበተው፣ እርሱም ወደ አገሩ ተመለሰ።